ቤተሰቦች ዛሬ እንግዲህ የነ አብርሽ የነ ፍቅርን በአንድ ላይ አጠር ባለ ቪዲዮ ጠቅለን ላድርግ ይዤላችሁ መጥቻ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻ አብራችሁ ቆዩ። መጀመሪያ ከነ አብርሽ እና እነ ሩታ ስጀምርላችሁ ዛሬ የሰርጋቸውን ቀን ይፋ አድርገዋል። እውነት ለመናገር ደስ ይላል። ነገር ግን በጣም አፋጠናችሁት፣ አቻኮላችሁት። ምንድን ነው አብርሽ ከአሜሪካ ከተለያየ ሀገር መምጣት የምትፈልጉ መምጣት ትችላላችሁ ብሎ የጥሪ ካርድ አስተላልፏል። በኦንላይን በቪዲዮ ቢሆንም ግን ደግሞ እንግዲህ በፈረንጆቹ ሰላሳ ከሆነ ከ አስራ ሁለት ቀን በኋላ ማለት ነው። አንደኛ ነገር ጾም ነው። ሁለተኛ ነገር ያው ጊዜ አመራረጣችሁ ልክ ነው ብዬ አላስብም። ሁለተኛ ነገር ደግሞ ሮመዳን ራሱ አልቆ እረፍት ራሱ አያደርጉም። ኢቭን እንኳን አረብ ሀገር ያሉ ሰዎች እንኳን መጥተው ሊታደሙ ቢፈልጉ እንኳን ጊዜው በጣም ተፋጠነ፣ በጣም አጠረ። ከ አስራ ሁለት ቀን በኋላ አብርሽና ሩታ ዱባይ ናቸው ማለት ነው ሰርጋቸውን ኦር ደግሞ የቀለበት ስነ ስርዓት የሚባለው በነገራችን ላይ ሰርግም አይደለም፣ የቀለበት ስነ ስርዓትም አይደለም። የፎቶ ፕሮግራም እና ከኦዲየንስ ጋር አብሮ የሚያሳልፉት ይመስለኛል እና ምንድን ነው እንደዚህ ተፋጠነ እንዴ? ማለት እስካሁን ጠብቀው ጠብቀው በጣም ብዙ ሰዎች የሰርጋችሁን ቀን ንገሩን እያሉ ነበር እና በዚህ በአጭር ጊዜ ሰው ቢያንስ እናንተ ሲመስለኝ አስተካከላችሁ ምናምን ከጨረሳችሁ በኋላ ነው የተናገራችሁት። ና ሰው በምን ቅስፋት ነው ትኬት ቆርጦ ምናምን የሚመጣው እናንተ ጋ ከሌላ ሀገር ልምጣ እንኳን ቢባል ማለት ነው። ይሄና ዱባይ ያሉት ራሱ በጣም ድካም ላይ ናቸው። አንደኛ ከሮመዳን ስራ ትንሽ እንኳን እረፍት አድርገው ሳያገግሙ ሁለተኛ ነገር ደግሞ ሰዓቱ እንግዲህ የመረጣችሁት አንደኛ ሙቀት ነው፣ ሁለተኛ ነገር ትምህርት አለ። ብቻ እኔ እንዳየሁት ከሆነ እርግጠኛ ሆኜ የምነግራችሁ ብዙ የሚታደም ሰው ሊመጣ አይችልም፣ ምክንያቱም ጊዜውና ሰዓቱ ስለሚወስነው ማለት ነው። ሜቢ አብርሽና ሩታ አጠር ቀለል መጠን ያለ ሰርግ ስለፈለጋችሁ ይሆናል። በአጠቃላይ ግን አብርሽ መሄድ ለምትፈልጉ ሰዎች ስልክ ቁጥር አስቀምጧል፣ እየደወላችሁ መሄድ መታደም መቀላቀል ትችላላችሁ። ሲመስለኝ ግን በአሁኑ በፈረንጆቹ ሰላሳ ወይንም ከ ቀን በኋላ ዱባይ ይገባሉ። ከዛ በኋላ ነው የሰርጉ ምንድነው ወይንም የፎቶ ፕሮግራም ወይንም ከኦዲንስ ጋር አብሮ ሆኖ የሚያሳልፈውን ነገር ጊዜውን፣ ቀኑን የሚወስ ነው ከዛ በኋላ ይመስለኛል። እና መሄድ የምትችሉ እዛ ሀገር ያላችሁ ሰዎች አድናቂ ኦዲንስ እስካሁን በጉጉ ሲጠብቁ የነበራችሁ መታደም ትችላላችሁ። ሩታ በጣም ተደስታ ላይ ከምታስቡት በላይ ሰው ደስታችሁ ደስታችን ነው፣ ይሳካላችሁ በሚለው በጣም ብዙዎቻችሁ። ግን ኮሜንት ላይ እንዳየሁት ከሆነ ፍኮርስ በቃ፣ እኔ የምስማማበት ብዙ ጊዜ ጥያቄ ሆኖብኝ ያልተመለሰልኝ ሙቪ ለምንድን ነው ያገለሉት? በጣም ብዙ ሰዎች ያገለውታል። የምሬ ነው ምላች፣ ቻናሉ ራሱ በጣም ቀዝቅዟልና እኔ እየተጠባበቅኩ ነው። በቃ አብርሽ ሙቤን ሰርግ ላይ ይዘው ማቴ ከሆነ በጣም ነው የማዝነው። አንዳንድ ጊዜ መነሻችንን ራሱ መርሳት የለብንም። ድሮ ቡታጅራ ላይ ሙቤ፣ ሀይሚ፣ ኤፊ አብርሽ ነበሩ። እንዲያውም እንዴት ነው በጀማ ሆነው የሚሰሩትኝ እነ ማርኬ፣ እነ ብሩኬ፣ እነ ኤፊ ደግሞ ኤፊ የለምለም ወንድም ማለት ነው። እነ ዊና በአንድ ላይ በጀማ ሆነው ነበር የሚሰሩትኝ እና ያ ፍቅር፣ ያ አንድነት የት ሄዶ ነው ሙቤ እንደዚህ የተገለለው? ቻናሉ ራሱ ሞትት ብሎበታል። በዚህ አጋጣሚ ከሙቤ ጋር ቪዲዮ ስሩ ሲቀ ቀጥል አብራችሁ ይዛችሁት እንድትሄዱ እኔ ፍላጎቴ ምኞቴ ነው ይህንንም አያዥ ብዙ ሰዎችን አብርሽ ለምንድን ነው ራስ ወዳት ነህ ያንተ ሲሳካለ ፍቅርን ረሳሃትኝ ለምን ፍቅርና ፉን አታስታርቃችሁም የምትሉ ሰዎች በጣም ብዙዎች አላችሁ ዛሬ እንግዲህ ፍቅር መታለች እንደውም ለመጨረሻ ጊዜ ቪዲዮ ያለቀ የነበረው ካገር እወጣለሁ ብላ ኤርፖርት ነበረች። ከዛ ያው ፓስፖርቷን ኤፍ ይዞባት ሄዷል እና ዛሬ መታለች ዛሬ የመጨረሻው ውሳኔዋን ይዛኔ መጣችሁ አልበረርኩም የበረራ ሰዓቴ ስለ አለፈብኝ፣ በቃ ትችዋለሁ አልበረርኩም። ኖ በረራውን ትበራለች ግን ሰዓቱ ስላለፈባት ጊዜውን አራዝማለች። ሲመስለኝ የአብርሽ ሰርግ ላይ ፍቅርም ትታደማለች። ቤተሰቦች በረራውን አሰረስኩም ካለች ሜቢ እስከ ሰርጋቸው ወይንም እስከሚሄዱበት ቀን አብርሽ ፍቅርና ፉን አስታርቋቸው አብረው የሚሄዱ ይመስለኛል። የኔ ግምት ነውኝ። እና ዛሬ ግን ምንድን ነው የተፈጠረው? እንግዲህ ፉ በቃ ተውን ከህይወት የውጡልኝ ብሏል። ፍቅርንም ጓደኛውንም ያቺ አጠገቡ የነበረችውንም ሴት አልፈልጋችሁም ብሏል። ፍቅርም ደግሞ ወስናለ። ከዚህ በኋላ የኔና የፉ የመጨረሻችን ነው። ማንም በእኔ ህይወት ውስጥ ገብቶ መወሰን አይችልም። ምንም አይነት በኮሜንት ላይ እንድትሉኝ አልፈልግም፣ ስለፉ ወይንም ደግሞ ስለ እኔ ፉ ጋር ሄዳችሁም የሆነ ነገር እንድትሉት አልፈልግም። እያልሽ ነበረ ፍቅር። እንደዚህ ቆራጥ መሆን የለብሽም። ፉ የክፉ ቀንሽ ነው። አንቺም ደግሞ ፉ በደንብ እንዲታወቅ ሶሻል ሚዲያ ላይ እንዲመጣ ፌመስ እንዲሆን ያደረግሽው አንድ ነሽ እና እንደዚህ ያክል ማለት አብራችሁ ብዙ ነገር አሳልፋችሁ በአንዴ ደግሞ እንደዚህ መቆራረጥ በጣም ይከብዳል። ፌራ አይደለም። ጓደኛው ልህ ተጋብቷል፣ እውነቱን አሳይሃለሁ እውነታ ምን እንደሆነ ታየዋለህ እያለ የዛተበት ነው። ኦር እኔ ሳስብ ፍቅርን የግሉ ለማድረግ ጥረት የሚያደርግ ይመስለኛል። ፉ ግን ቶሎ አታኩርፍ፣ ቶሎ እንዴት ነው አትነጫነጭ፣ ነገሮችን በእርጋታ ለማየት ሞክር። በእርግጥ የተደረገበት ነገር ከባድ ነው፣ ትንሽ ነው እያልኩ አይደለም ስላችሁ። ፍቅር አብርሽ እና ሩታ አንድ ለማድረግ የሄደችበት መንገድ ፉን በጣም ይጎዳዋል። በዛ ስሜት ላይ ይህን ስሜት የምታውቁት በዛ ቦታ ላይ ሆናችሁ ስታዩት ወይንም ሲደርስባችሁ ብቻ ነው እና ዛሬ እንግዲህ ያው ለመጨረሻ ጊዜ ተለያይተዋል። ፍቅርም ተናግራለች፣ ለመጨረሻ ጊዜ ነው፣ ከዚህ በኋላ እኔና እሱን የሚያገናኘን ምንም ነገር የለም። እንደገና ደግሞ እናንተም ያልሆነ ቃላት አትጠቀሙ በእኔ ስም እያለች ነው። አውቃለሁ፣ ኮሜንት ላይ እየተባለችውን አይቻለሁ። እኔም ደግሞ ያንን ነገር መልሼ እዚህ ጋር መናገር አልፈልግም። ሴትነቴ አይመጥ ነው ምና እኔ ሴት ነኝ በሚለው ያዙልኝ ቤተሰቦች። በአጠቃላይ ብዙዎቻችሁ አብርሽን አስታርቅ እያላችሁ ነው። ፉና ፍቅርን ያስታርቃል ብዬ ተስፋ አረጋለሁ። ለሰርጉም አብሮ ይዟቸው እንደሚሄድ ተስፋ አለኝ። ቤተሰቦቼ እና እነ ዳኒ ነጽጌ ሁላ ይሄዳሉ። ቤተሰብ እንግዲህ ዱባይ ላይ ከአስራ ሁለት ቀን በኋላ ድምቅ ፏፍሽ ይላሉ። እናንተም ደግሞ መቀላቀል የምትፈልጉ ከሌላ ከሩቅ አገር እንኳን ይመጣሉ ብዬ አላስብም። ቀኑ በጣም የተቃረበ ነው። ኦር ደግሞ ትንሽዬ ፕሮግራም አድርጎ አብርሽ በትንሽ ነገር ሩታ እንድዛ ነው የምትፈልገው። በነገራችን አነስ አጠር ምጥን ያለ አብርሽ ደግሞ በሰፊው እፈልጋለሁ እያለ ነበር። ብቻ ቡታጅራ ላይ ሰፋ ያለ ነገር ይኖራል። የዛን ጊዜ መቀላቀል ትችላላችሁ። ግን ምን ነው በጾም ከዚህ በፊት ጾም ነው ገና ላይ አንመጣም ስትሉ አሁን ጾም ላይ ለምን መጣችሁ? ለምን ሜዚያ ላይ አታረጉትም? ከበአል በኋላ ማለት ነው። ብዙ ጊዜ ሰርግ ደስ የሚለው ጠር ላይና ሜዚያ ላይ ነው እና ብቻ ሀሳባችሁ ስለተሳካ ደስ ብሎኛል። ቤተሰባባይ